ምን እባክሽ፣ ምን ሆናለሁ? ምንድን ነው? ቤት ብቅ አትይም? እንደ ድንገት ቤትሽ ነይ። እጮ እኮ ነፍቆትሽ ተቀሰቀሰብኝ። ኧረ እኔ እባክሽ አላከራየሁትም። ፍራሽ እራሱ እስካሁን አልወጣም የሚገርምሽ። ብቅ በይ በቃ፣ የቱም አልሄድም። እሺ በቃ እጠብቅሻለሁ። ለጽናት የተዘጋጀውን የአበባ ፍሬ ወይንም መድኃኒት ኪራ ጠጥቶላታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬ ጽናት ድራማን በክፍል ሃምሳ ስድስት እነሆ ይዘን መተናል ማለት ነው። በባለፈው ክፍል እንግዲህ መጨረሻ አካባቢ ላይ ሄኖክ ለጽናት እንግዲህ መድኃኒት መቀመምና መስጠት እንዳለበት በጓደኛው በኩል እንዳዘጋጅለትም ንግግር ሲያደርግ እንግዲህ አይተናል፣ አስተውለናል ማለት ነው። እናም እንግዲህ ዛሬ በክፍል ሀምሳ ስድስት ደግሞ ኪራ እንግዲህ ልብሱን እየለባበሰ ነበረ። ነገር ግን ልብሱን ለብሶ ሳይጨርስ እንግዲህ ሀሴት ወደ እሱ ክላስ አምርታ ነበረ። እናም እንግዲህ ልብሱን ለብሶ ስላልጨረሰ ስላየችው እንደ መደንገጥም፣ እናም እንግዲህ አተነፋፈሷ እስኪቀየር ድረስ ሁሉ እንግዲህ ኪራን ስታናግረው ነበረ። ኪራም እንግዲህ ተረጋጊ እስኪ ጥሩ ተንፍሺ፣ በስርዓት አትነፋ፣ ጥሩ አርገሽ እስኪ ተንፍሺ እያለም እንግዲህ እሱም ሲያረጋጋት ነበረ። በዛም መሀል እንግዲህ ሲነጋገሩም ነበረ። ሀሴት ስፖርት መስራት አቁምሽ እንዴ? አይችሽ አላቅም፣ እኔንም ናንስራ ስራ ብለሽኝ አታቂም ሲላትም ነበር። እሱም እንግዲህ ሀሴት፣ ያው እንግዲህ ሁል ጊዜማ እኔ ና ስፖርት እንስራ ልልክ አልችልም በራስ ፍላጎት በራስ ተንሳሽነት፣ ሲሆን ነው ጥሩ እያለችም እንግዲህ ሲያወሩ ነበረ። እና እንዴት ነበረ ውሎሽ ቀንሽም? እያላት ነበረ፣ ኪራ ማለት ነው። ሁሉ ነገሬ ሰላም ነው፣ አባቴም ደውሎ ነበር፣ ከሻምበሌ ጋር ሳወራ ነበር፣ ሰላም በይልኝ ብሎኛል ስትለውም ነበረ። እሱም እንግዲህ የአንቺ አባትማ በጣም ነው የሚታዘበኝ ብዙ ጊዜ ደውለውልኝ ነበር እኔ ግን አልደወልኩላቸውም፣ ሲል ነበረ ኪራ። እናም እንግዲህ አይ ነግሬዋለሁኝ ስራ እንደሚበዛብክና ቢዚ እንደሆንክ ነግሬዋለሁ፣ ስትልም ነበረ ማለት ነው። በዛ መሀል እንግዲህ አሁን ልውጣ ነው ነይ እንውጣ፣ ሲላትም ነበረ። ሀሴትም እንግዲህ መውጣት እንደማትፈልግ ማረፍ መተኛት እንደምትፈልግ ስትነግረው ነበር እሺ ካልሽም ብሏት እሱ ጥሏት ወጣ። እሷም እንግዲህ አልጋዋ ላይ ቁጭ ትልና በጣም ትመሰጣለች በቃ ከሱ ጋር ብዙ እያወራሁኝ ነው በማለት እንግዲህ በጣም ደስታም ታጅቦባታል ማለት ነው ስንመለከታት እንግዲህ ልትተኛ ያለችውንም ትተውና ወደ ኪችን ወደ ጽናት ጋር ታመራለች። ከጽናት ጋርም አንዳንድ ንግግሮችን ታደርጋለች። ኪራ ምን ያክል ደህና ሰው እንደሆነም እንግዲህ ስትጠይቃትም ጽናትም ደግሞ ኪራ ምን አይነት መልካም ሰው እንደሆነ እንግዲህ ስትናገርም ነበረ ማለት ነው። በዛ መሀል እንግዲህ ጽናት ያው አንዳንድ ነገሮችን በመደንገጥም ነገራቶችን ባለማገናዘብም እንግዲህ ስታወራት ነበረ። ሀሴትም እንግዲህ ጽናት ስለምንድን ነው የምታወሪው? ስትላትም ነበረ በጣም ስለደከመኝ ነው መሰለኝ በቃ ቀላቀልኩኝ፣ አይደለም ማውራት ስትልም ነበረ። ጽናትዬ ማለት ነው በአግዝሽ ደስ ይለኝ ነበር ግን አላውቅበትም ስትልም ነበረ። ሀሴት እንዴ ምግብ መስራት ነው እንዴ የማትሲው ኪራ ምን ሊበላ ነው ስትላትም ነበረ። እናም እንግዲህ የኔ ምግብ አለመስራት ኪራ ያለመብላት መብላት ምን አገናኙ በማለትም እንግዲህ ጥያቄዎችን ማቃ ከታትላ እንግዲህ ስጠይቃት ተመልክተናል አስተውለናል ማለት ነው ሀሴት እናም እንግዲህ ጽናትዬም ነገራቶችን አድበስብሳ አለባበሰቻቸው ማለት ነው። በእንደዛ እንዳለ እንግዲህ ሄኖክ ጽናትን አሁንም እንግዲህ በደንብ አርጎ እየተፈታተናት ይገኛል ማለት ነው። እናም እንግዲህ በር ላይ ይገናኙና መንገዱን ሊለቅላትም አልቻለም ማለት ነው። እኔ ብዙ ስራ አለብኝ እባክህ፣ ዞር በልልኝ ልግባበት ስትልም ነበር ስትሰሪው፣ አልሽ አይደል እንዴ ምናምን ነገር ሲላትም ነበረ ሄኖክ ማለት ነው። በእንደዛ እንዳለ እንግዲህ ኪራ ይመጣና ይመለከታቸዋል። ኪራ እንግዲህ በተደጋጋሚ እያያቸው ነው። ባለፈውም ሲስማት ሄኖክ ጽናትን ተመልክተዋል ተመልክቷል። ዛሬም እንግዲህ ቆመው እየተነጋገሩ ደርሶባቸው ምን እየተፈጠረ ነው ሲላቸውም ነበረ። እባክህን፣ ንገርልኝ ይሄው መንገድ ይዞብኝ ሊያሳልፈኝ አልቻለም ስትልም ነበር። እናም እንግዲህ ሄኖክ ደግሞ ለጨዋታ ነው ሲልም ነበረ። ኪራ ደግሞ ጨዋታም ቢሆን እኮ ጨዋታ ከሚገባውና ከሚያቅሰው ጋር መሆን አለበት፣ በማለትም እንግዲህ ጽናትን አናዷታል ማለት ነው። ይህንን የተናገረው ኪራ ጽናትም እንግዲህ ሄኖክን ከግርግዳ ጋር እንግዲህ ልታላትሞ ምንም አልቀራትም፣ ገፍትራው ትሄዳለች ማለት ነው። በእንደዛ እንዳለ እንግዲህ ምሩ ጋ እንግዲህ ተገናኝተው ሲያወሩም ነበረ። እናም ጽናትዬ እንግዲህ የሄኖክ ነገር በተደጋጋሚ እንደሚከታተላትና እንደሚፈታተናትም ስትነግራት ነበረ። ለምን ለኪራት ነግሪውም ስትላትም ነበረ። አሁን ኪራ ይሄን ነገር ብነግረው እኔን አምኖ ይቀበለኛል ብለሽ ነው ስትላትም ነበረ። እናም እንግዲህ ያለሽ አማራጭ መቻል ነው። በቃ መቼም ለፈተና ኔዳረገሽ ያው ቻይ ስትላትም ነበረ ምሩዬ ማለት ነው። እናም እንግዲህ ኪራና ሀሴት እንግዲህ ካርታ ይጫወታሉ ማለት ነው። በጫወታውም እንግዲህ ሀሴት ታሸንፈው እና ቅጣት ነበረና ቅጣቱ እሷን ይዞ ወደ ውጭ ወቶ ማዝናናት ነበረ። ጥሩ ጊዜም እንግዲህ ሲዝናኑም እንዲ ሲያደርጉም ተመልክተናል ማለት ነው። እናም እንግዲህ በዛ መሀል ሀሴት እናትና አባትክ ለምናንተን ብቻ ወለዱ ብላም ስጠይቀው ነበረ። ኪራም እንግዲህ ያው በእናቱ በኩል ዳግም ሌላ ልጅ መምጣት እንዳልቻለ በጸበልም በህክምናም ብዙ ነገር ተጥሮ ነበር እኔ ብቻ ቀረሁኝ አልሆንም አልፈቀደልንም ሲላትም ነበር እናም እንግዲህ እንኳንም አንተን ብቻ ብትሆን አንተ በቂ ነህ እያለች እንግዲህ እሱንም ስታበረታታው በጣም ስታደናንቀውም ነበረ ድሮ እኮ ግን ሳቀ እንደዚህ አልነበርክም ስትለውም ነበር እንግዲህ ሀሴት እጅግ በጣም ወደዋለች በጣም አፍቅረዋለች ኪራ ማለት ነው እናም እንግዲህ በሌላ በኩል ደግሞ ምሩና ናሆምም ፍቅራቸውን እንግዲህ እጅግ በጣም እያጣጣሙ ይገኛሉ፣ እየተቀላለሉ እየተጨዋወቱ ማለት ነው። እና ሄኖክ ወደ ኪችን ያመራና ጽናትን ክላሴ ስልኬን ረስቼ መጥቻለሁ እና ሂጂ አምጪ ይላታል። የምርክን ነው ትለዋለች። አዎ እያዘዝኩሽ ነው አላት። ለነገሩ እኔ እዚህ አንተ ጋር ከምደርቅ ሄጄ ባመጣልክ ብታዘዝህም ይሻላል በማለት እንግዲህ እሱንም ለመሸሽ ያክል ውሃ ልትጠጣ ያዘጋጀችው ብርጭቆ ነበር እና ያው ትሄዳለች ማለት ነው። ስልኩን ልታመጣለት እናም እንግዲህ ስልኩን ልታመጣለት ስትሄድ ሄኖክ የቀመመውን የአበባ ፍሬ ወይንም ለጽናት እንግዲህ መድኃኒት አዘጋጀችው ብርጭቆ ውሃ አለው፣ እዛ ውስጥ እንግዲህ መድኃኒቱን ይቀላቅልና ይጠብቃታል ማለት ነው። ከዛም ስልኩን ስታመጣላት ቶሎ ብሎ ከዛ አካባቢ ይሰወራል ማለት ነው። በዛ መሀል እንግዲህ ኪራ ሳሎኑኑ ጽናትን ሲጠራት አልሰማቸውም። ውሃ አምጭልኝ ሊላት ነበረ አልሰማው ስትል ኪራም ወደ ኪችን ያመራል። ብጠራሽ ብጠራሽ ልትሰሚኝና ልትሰሚኝ አልቻልሽም፣ ልትመጫ አልቻልሽም በማለት እንግዲህ ምን ነው፣ ፈለገኝ ስትለው ነበር። ውሃ መጠጣት ፈልጌ ነው ሲላትም ነበረ። አመጣልሃለሁ በቃ ሄድ ስትለው አሁንማ መጣሁኝ ማለት እንግዲህ እዛ ጠረጴዛ ላይ የተዘጋጀውን ውሃ ይሄ የማን ነው ብሎ ስጠይቃት፣ ይሄማ የኔ ነው እኔ የምጠጣው ነው ስትለውም ነበር። ብድግ አድርጎ ሊጠጣው ሲል እንዴ፣ እንዳትጠጣ ይሄ የኔ ነው፣ ምክንያቱም ጥምህን አይቆርጥልክም ስትለውም ነበር። ይሄ እባክሽ አባባል ነው በማለት ኪራይም እንግዲህ የተቀመመውን የአበባ መድኃኒት ዥው አድርጎ ይጠጣል ማለት ነው። እናም እንግዲህ ወደ ሳሎን ነበር የተቀመጠው። ከዛ ኪራ መጮህ ጀመረ ጽናት እያለ እንግዲህ ራሱን ይዞ በጣም አሞት ነበረ ማለት ነው ሶፋ ላይ ዝርር ብሎ ተኝቶ ነበረ ፅናት እንግዲህ በዛ አካባቢ ዞር ስትል ታየውና በጣም ትደነግጥና ና ወይኔ ኪራዬ ምን ሆነህ ነው በማለት በመደናገጥ እንግዲህ ውሃም አምታ እንግዲህ እላው ላይ ስታፈስበት ትንሽ ነፍስ ሰራበት እና ፅናት ወደ ክላሴ ውሰጂኝ እያለም እንግዲህ ሲናገር ነበር እንዴት ነው ወደ ክላስ ግን ወስድክ ነው ምን ሆነው ምን ገጥሞ ሆነው አሁን ደህና አልነበርክ እንደ እያለች በጣም ተጨነቅ መጋኛ መታው፣ እንደ ስትልም ነበር ጽናት። እናም እንግዲህ ወደ ክላሴ ውሰጅ እንችላት፣ ወደ ክላሲክ ሳይሆን ወደ ሐኪም ቤት ነው ለናሆም ጠርቼ የምትሄደው ስትልም ነበር ነበረ ጽናት። በዛ መሀል እንግዲህ የተለመደውን ንትርካቸውን ጀመሩና እና ከዛ በቃ ልተኛበት እንዳትነካኪን ሲላል ነበር። ከዛም ጽናትም እንግዲህ ተወታ አድርጋው ነበር። ረጅም ሰዓትም ተኝቶ ነበረ ኪራ። ከዛ ሲነቃም እንግዲህ የሚሄድበት እኮ ነበር ነጋ እንዲ ሁሉ እያለ በቃ ራሱን ሁሉ ስቶ እንግዲህ ሲናገር ነበረ። በዛ መሀል ጽናትም ስልክ ለናሆም ደውላ ነበረ። እነ ናሆምም እንግዲህ ሊጠይቁት መጥተው ነበረ እና ከእንቅልፉ ሲነሳ ኪራ ናሆም መጥተው ከምሩ ጋር እንግዲህ ሲጠይቁት ነበረ እና ጽናት እኮ አሞታል ብላይ መጣ ሆን ሲልም ነበር። እና ታናግረኛለህ ታርቀኛል ማለት ነው ሲለው ነበር። ብቀ የምህክማ መቼ ይመጣ ነበረ በማለት እንግዲህ ከናሁም ጋር ከምሩ ጋር ጥሩ ጊዜ ማሳልፈዋል ማለት ነው። በዛ መሀል እንግዲህ ከሀሴት ጋር እጅግ በጣም ቅርርብነታቸው እንግዲህ በጣም ጡፏል ማለት ነው። እናም እንግዲህ ኪራ ስለ ያው ሀሴት ጋር እየተነጋገሩ ባሉበት ታይም ስለ ፍቅረኛው መርሳት እንደማይችል ሁሌም እንደሚያያት ከአያት ትገናኛላችሁ ብላም ስጠይቀው ነበረ ሀሴት ማለት ነው። አዎ ሁሌም በቃ አይኔን ስገልጥ እሷን ማዩ ሲላት ነበር፣ ግን ነገሩን አስቀየሰው በህልሜ ነው በማለትም እሷም እንግዲህ ና እኔ ትሪት ላድርግ በማለት እንግዲህ እሷን እንደ ትራስ ተጠቅሞ እንግዲህ እሷ ላይ ገደም ብሎ ተኝቶ መጽሐፍም ላንብብል ብላው ስታነብለትም ነበረ። ጽናትዬም እንግዲህ ምግብ ሰርቻለሁኝ ምግብ እንብላ ብላ እሷን ለመጥራት ወደ እሷ ክላስ ስታመራ እንግዲህ ኪራና ሀሴት እንግዲህ አንድ ላይ ናቸው። ጽናትም እነሱን እንደዛ ኪራሷ ላይ መተኛቱን በማየት በጣም ትደነግጣለች። እናም እንግዲህ በእንደዛ ሁኔታ እንግዲህ አይተናል ጽናት ድራማን ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ቻናሊን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አበረታቱ ማለት ነው። ውድ ቤተሰብ ለነበረን ጊዜ ለነበረን ቆይታ እጅግ በጣም አርግ አመሰግናለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ክፍል እስክንገናኝ ቸር ሰንብቱ።